ሴትና ልጅ ይገናኛሉ ተብሎ በጉጉት ሲጠበቅ እየነበረው ኖላዊ ድራማ ክፍል 36 ተለቀቀ። ወይዘሮ ሜላት ወደ ልጇ ጋር ለመሄድ ወስና ጋዜጠኛው ጋር እንደሄደች የታለች ሐሴት እባክህ ከልጄ አገናኘኝ ብላ ስትጠይቀው እሱ ደግሞ ስልክ ቁጥራችሁን ስጡኝና እቤት መጥቼ አንዳንድ ጥያቄ ከጠየኳችሁ በኋላ ነው እሷን የማመጣት፣ ይሄ የስራ ህግ ስለሆነ ነው ብሎ ለወይዘሮ ሜላት ይነግራታል። ለምንድነው እንደዚህ የምትጠ ይጠይቀኝ ብላ ስትለው፣ ይህ የስራዬ ህግ ነው። ቤተሰቦችሽ ተገኝተዋልን ብዬ ለእሷ አልነገርኳትም። እንዴት አድርገሽ እሷንም ማኖር እንዳለብሽ ጥያቄ ከጠየኳችሁ በኋላ ነው ለእሷ የምነግራት ብሎ ለወይዘሮ ሜላት ሲነግራት፣ እኔ ለዚያ አታስብ ለልጆቼ የማንስሰውም አይደለሁም ብላ ለሱ ተመለስለታለ። ወይዘሮ ባዩሽ እና ሰላም ተጣሉ። ሰላም እንዴት ነው፣ ወንድሜ ታሞ ተኝቶ አንቺ ሀሴትን ፍለጋ የምትሄጁ? ብላ ለእናቷ ስትመልስላት አንቺ እናትሽን በዚህ መልክ እንዴት ትመልሽላታለሽ? ምን አይነት ባለጌነሽ? ብላ ወይዘሮ ባዩሽ ለሰላም ስትመልስላት እኔ አንቺን አልተናገርኩም ብላ ሰላም ተመለስላት አለ። ወይዘሮ ባዩሽ ትንጨረጨራለች። ሰላም ጤና ይስጥልኝ። ውድ የተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 36 በጉጉ ሲጠበቅ እየነበረው ሀሴትና ወይዘሮ ሜላት ይገናኛሉ ተብሎ ወደ ጋዜጠኛው ጋር ለመሄድ ወስና ወይዘሮ ባዩሽም አብራት ለመሄድ ወስና ሰላም ድንገት ከምናሴ ክላስ ትወጣና ወዴት ልትሄጅ ነው ብላ እናቷን ስትጠይቃት ወደ ሀሴት ጋር ልሄድ ነው ብላ ስትላትም፣ እንዴት ወንድሜ ታሞ ተኝቶ አንቺ ሀሴትን ፍለጋ ትሄጃለሽ። ለወንድሜ ጥሩናት እያልሆነሽ ለእሷ ጥሩናት ትሆኛለሽ ወይ ብላም ለእናቷ ስትመልስላት ወይዘሮ ባዩሽ ደግሞ እንዴት እናትሽን በዚህ መልክ ትመልሽላታለሽ ምን አይነት ባለጌነሽ ብላ ለሰላም ስትነግራት አንችን አንቺን አልተናገርኩም እውነቴ ነው የነገርኳትም ለእናቴ ነው 16 ዓመት ያክል ታግሰሽ አልነበረም ወይ ወንድሜ አሁን እስከሚድን ድረስ ለምን አትጠብቂም ሀንዬ ተጨርስና አብረን እንሄዳለን አላልኩሽም ወይም ብላ ለእናቷ ትመልስላታለች ምናሴ፣ አለ ምን ይሆናል? አሁን ደህና አይደለም ወይ? እኔ ወደ ልጄ ጋር መሄድ አለብኝም፣ ስትል እንግዲህ፣ ህዝጋ ጦርነቱ ጋለ። ወይዘሮ ባዩሽ በጣም ተንጨረጨረች። እኔ እስካሁን ታግሻለሁ፣ ታግሻለሁ እዚህ ቤት አይኔ እሄዳለሁ፣ መታገስ አልችልም ስትል ለወይዘሮ ሜላት ስትነግራት፣ ወይዘሮ ሜላት ደግሞ ታስማማለች ከሰላም ጋር ምናሴ ክላሱ እንደተቀመጠ ሀንዬ አጠገቡ ተቀምጣ እንዴት ነሃ አሁንም ብላ ለእሱ ስትጠይቀው፣ ደህና ነኝ እድሜ ለአንቺ በጎ ነኝ ብሎ ጠይቃታል። እሺ ምን ምግብ ላዘጋጅልህ በማለትም ስትጠይቀው፣ አንቺ ደስ ያለሽን ምግብ አዘጋጅልኝ ሀንዬ ብሎ ለሀንዬ ነግራታ ለምንድን ነው እንደዚህ የምትጨነቀው ግን ምናሴ ብላ ለምናሴ ስትነግረው፣ ያው የቤተሰቦች ጉዳይ ነው። አትሰሚያቸውም ወይ ሲጨቃጨቁ በማለት ለሀንዬ ነግራታ የእትዬና የሰላምዬ ነገር የታወቀ ነው። አንተ እህ ራስ ግን ጠብቅ አይዞህም ብላ ለሱ ስትመልስለት በቤተሰቦቼ ሙድ ልትይዥ ነው ወይ ብሎ ምናሴ ለሀናዬ እየነግራታል። እንደሱ ማለቴ አይደለም ይቅርታ ምናሴም ስትል መልሳለታለ። እኛ ከአንቺ የምንደብቅሽ ምንም ነገር የለም እውነትሽን ነው በማለትም ለሷ ይመልስላታል። እስኪ ሹራቤን አቃቤኝ ብሎ ለሷ ይነግራታል። ምን ለመሆን ነው ብላ ስትነግረው እንዴ ልሄድና ሲ እነሱን ልገላግላቸው በማለት ዱ ለመማዘዝ እኮ ነው የቀራቸው ሃንየ ብሎ እየነግራታል። ሳሎን እንደተቀመጡ ያንን ልብሱን ለብሶ ወደዛ እሲሄድ እንግዲህ እሷን ማረጋጋትና ቀስ ብላ እንደምትመጣ 16 ዓመት ያክል ታግሰሻት አልነበረም ወይም በማለትም ሰላም እየነገረቻት ነው። ወይዘሮ ባዩሽም ወደ ቤቴ በቃ እሄዳለሁ እናንተ ፈልጓትም ብላ ትወስናለች። ምክንያቱም ሰላምዬ እያለቻት እኔና እናቴ እንሄድ ወደ ሀሴት፣ እነሱ ለምናሴ ምግብ ያዘጋጁለት ብላ ለወይዘሮ ሜላት ስትነግራት፣ ወይዘሮ ባዩሽ በከተላችሁ መልካም ነበር ካላችሁ እሺ፣ እኔም ወደ ቤቴ መሄድ እፈልጋለሁም ብላ ለወይዘሮ ሜላት ተመለስላታለች። አሲርና ኖላዊ መንገድ ላይ እየሄዱ ኖላዊ ለአሲር ምንድነው እያሉትም፣ ከሀንዬ ጋር ተጣልተሃል ወይ? በቀደም ለምንድነው እሷ ስትገባ ቶሎ የወጣኸው ብለው ለእሱ ሲጠይቁት እኚህና እሷ ምን አገናኝቶል? ደሞ እሷ የምትጠላና ከእሷ ጋር ምን አይነት ጸብ ይኖረኛል ብለው ነው እንደዚህ የሚሉት። ምንም አይነት ጸብ የለም በኔና በእሷ። ካላመኗት ለሃንዬ ይንገሯትም፣ ሲል አሲር ለኖላዊ ተናግሯል። ግን እየደከሙ ነው በማለትም ይነግራቸዋል። እርጅና ኮ ነው ብለው እሳቸው ይመልሱላል። አሁን እንደዚያ ከሆነ እሺ አምናሃለሁ፣ ግን አንተንም ሆነ ልጄን ከሃንዬ በቃ ልጆቼ ናቸው ሁለታቸውም ብለው እሳቸው ሲመልሱ፣ ለእውነት ፋዘር እንደ ሃንዬ ያዩኛለ ማለት ነው። አመሰግናለሁ በማለትም ለእሳቸው ይነግራቸዋል። አሁን ፀሐይ አታስበላኝ ወደ ቤቴ ውሰደኝም ሲሉ ለአሴር ይነግሩታል። ወደ ቤታቸው ካደረሳቸው በኋላ እሳቸውን ካስቀመጣቸው በኋላ እዚ ሰፈር ወጣ ብዬ ልንጣ እመጣለሁ ብሎ ለኖላው ሲነግራቸው፣ የት ልትሄድ ነው ብለው ጠይቁታል። ዶክተሩ ፈሳሽ ነገር ውሰዱ ብሏችሁ የለም ወይ? ተፍ ተፍ ልበልም ብሎ ለኖላዊ ሲናገር ልትሰርቅ ነው ብለው እሳቸው በጣም ተቆጡ። ፋዘር እውነት አልሰርቅም እንደዚያ እንዳታስቡኝም ብሎ ለእሳቸው ነግራቸው፣ ታዲያ አንተ ያንተ አመል መቼ ጠፋኝ? ሲቸግርህ ሰው ኪስ መግባት አይቀርም እባክህ ብለው እሳቸው ለምኑታል። ቁጭ ብሎና እሳቸውን እግራቸውን ጭብጥ አድርጎ እባክህ እንደዛ አትበሉኝ ፋዘር እኔ በጭራሽ ወደ እዛ ዓለም መለስም እትቻለሁኝ በማለትም ለእሳቸው ይመልስላቸዋል። ተምቹ ስልክ ለሃንዬ ይደውልላታል። አንቺ ፋራ ብሎ እሷን ይጠይቃታል። ማን ነው ፋራ ብላ እሷ ምትናደዳለይ። ከእጆሮ አስታርቅኝ ብልሽ እንደዚህ ዝም አልሽኝ አይደለ ብሎ ለእሷ ይነግራታል። እሺ በቃ አስታርቅሃለሁ ብላ ለእሱ ተመለሰለታለይ። ሀንዬ ለአሲርም ስልክ ትደውልለትና አሲር፣ ለምንድ ነው ከተምቹ ጋር የተጣላኸውም ብላ እንዲሁም ከእኔም ጋር እሺ ከእሱ ጋር እታረቅ ብላ ለእሱ ስትለምነው የሱ ነገር አታንሽብኝ ብሎ እየነግራታል። ለምንድ ነው እንደዚያ የምትሆነው እኔ ጋር ስልክ ደውሎ ነበረ። አስታርቂኝ ከእጆሮ ጋር ብሎኛል ተምቹ። ስለዚህ ከተምቹ ጋር መታረቅ አለብህ ብላ ስትለም ነው የሱን ስም አትጥርብኝ ብሎ ስልኩን ይዘጋባታል። ሄሎ አሲርም ስትለው እሱ ስልኩን ዘግቶታል። ለፋዘር ለኖላዊ ባላቸው መሰረት እኔ ስርቆት አይደለም የምሄደው ተፍተፍ ብዬ ለእሳቸው የአሲር ነገር ገዝቼልን ጣጁስ ብሎ ለተነገራቸው በኋላ ቀጥታ ያን ስራ ምንድን ነው ከሰል ተሸክሞ እቤት ድረስ በማድረስ በአገኘው ገንዘብ ለእሳቸው ገዝቶላቸው ወደ ቤት ለመመለስ ወሰነ። ከኪሱ ብሩን አውጥቶ ጥሩ ብር አገኘሁ ብሎ ተደስቶ ወደ ሱቅ ሄዶ ለእሳቸው ጁስ ገዝቶላቸው ወደ ቤት ለመሄድ እንደወሰነ ተምቹ ቤት ሄዶ ነበር። እንዴት መጣ፣ ደህና ነው ወይ በማለትም ኖላዊ ሲጠይቁት እንዴት ነው በማለትም ለእሳቸው እየነግራቸው እባክህ በአማርኛ አውራኝ ብለውታል። ምክንያቱም እሱ የሚያወራቸው ራሱ የሚጠቀማቸው ቃላቶች ነበሩ። አሁን ከጆሮ ጋር እንድታስታርቁኝ ነው ፋዘር የመጣሁት በማለትም ለእሳቸው ሲነግራቸው፣ እንዴት በማለት እንዲሁም ደግሞ እሺ አስታርቃቸዋለሁኝ እምቢ አይለኝም ብለው ለሱ ይመልሱለታል። እኔ ለምኘዋለሁም አሁን የምፈልገው መታረቅ ነው ከእሱ ጋር ብለው ብሎ ከነገራቸው በኋላ እሱ ወደ ቤት እንደመጣ ለእሱን ጆሮና ተምቹ ሲተያዩ በጣም ደነገጡ እንዴት ኖላዊ ጋር መጣ ብሎ አሲር በጣም ይደነግጥና በእጁ የያዘውን ይጥለውና ጥሎ ይወጣል እሳቸው ኖላዊ እየተጣሩ እንዴት ቢንቀኝ ነው እኔን ጥሎኝ የሚሄደው አሲር አንተ አሲር ብለው ሲጠሩትም እሱ ሄዷል አሁን አቀብለኝ ጫማዬንና ዱላዬን ተከትየው ልሂድና አስታርቃችኋለሁ እኔ እብዬው እምቢ የሚለኝ ነገር የለም ብለውም ለዛኛው ለጓደኛው ሲነግሩት እሱም እሳቸውን ደግፏቸው ከተቀመጡበት ያነሳቸውና ዱላቸውንም በእጃቸው አስጨብጦ ጫማቸውንም አጥልቆላቸው ወደ እሱ ጋር ለመሄድ ይወሰናሉ። ሀንዬ ምንድን ነው እያለችው በሀሴት መገኘት በጣም ተጨንቆ ደስ ብሎት እንዲሁ ደግሞ ተጨንቆ ቁጭ ብሎ እክላሱ እንደነበረ ሀንዴ ወደሱ ጋር ትሄዳለች። አሁን ለውጥ ላይ ነው ያለው ደህናነህ ብላ ሀንዴ እየነገረችው እያለ ያቺ ቀናተኛ አክስቱ ወይዘሮ ባዩሽ ወደሱ ጋር ትሄዳለች። አሁን ጥሩ ላይ ነው ያለው፣ ብላ ለሱ ትነግረዋለች። አዎ አክስቴ እድሜ ለሐንዬ እየተንከባከበችኝ ነው፣ እግዚአብሔር ይመስገን ብሎ ለሷ ሲመለስላት ማን ነበር ስምሽ አንቺ? ብላ ሰራተኛዋን ሐንዬን ወይዘሮ ባዩሽ ትጠይቃታለች። ሀና ብላ ትላታለች። እሺ ስራ የለም ብላ ትላታለች። ምክንያቱም ከአሲር ጋር እንዴት ተምናሴ ጋር እንዴት ተቀመጠች ብላ አይ አሁን ሥራዬን ጨርሼ ነው የተቀመጥኩት። የሚፈልጉት ነገር አለ ወይ ምግብ ላቅርብሎት ወይ ብላ ሀና ስትጠይቃት፣ ራሴን አሞኛል ብላ ትነግራታለች። እሺ ቡና ላፍላሎት ብላ ሀና ስትናገር፣ ከቻልሽ ጥሩ ብላ እራሷን እጥርቅም አድርጋ ራሴን አሞኛል ብላ ለሀና ስትነግራት፣ የተዘጋጀ ቡና ስላለ አፈላለታለሁ ብላ ቡናውን ለማፍላት ስትሄድ፣ ያቺ ባዩሽ ተብዩዋ ለእምናሲያ ጠገቡ ተቀምጣ አሁን ጥሩ ላይ ነው ያለው ለውጥ አለ በማለት ለሱ ስትጠይቀው፣ አዎ እድሜ ለሃንጌ አሁን እየተንከባከበችኝ ነው ደህና ነኝ በማለት ለሷ ይነግራታ ጋዜጠኛውን ካናገረችው በኋላ ወይዘሮ ሜላት ወደ ቤቷ ስትመለስ ያችን ሐሴትን አልያዘቻትም ነበር። እቤት ስትመለስ በቃ ዛሬም ልጄን አላገኘኋትም ይዣሳል መጣ ቀረሁኝ ግን በጣም አናዶኛል ጋዜጠኛው ብላ ለሰላም ስትመልስላት፣ 16 ዓመት ያክል ታግሰሽ አልነበረ ወይ? ጥያቄውን ከጠየቀን በኋላ የእስራው ህግ ከሆነ በኋላ ቤት ያመጣታል መሰተል ለእናቷ ትመለስላታለች። እንዴት በገዛ ልጄ እንደዚህ ያደርገኛል? እኔ ግን ሳስበው አንድ ነገር ያደርጋት ይመስለኛል፣ በልጄ ላይ እየተጫወተ ይመስለኛል ብላ ለሰላ ትመልስላታለይ። ሰላም ደግሞ ለምንድን ነው እንደዚህ የምታስቢው? የስራዬ ህግ ነው ብሎ ነገረሽ አይደለም ወይ ለምን አትረጅም? ብላ ለእሷ ትነግራታለች። ወደ እነሱ ጋር ሄደው ወይዘሮ ባዩሽም እንዲሁም ደግሞ ምናሴም ወደዛ ሄደው እንዴት አለች ልጅቷ? ብለው ሲጠይቁ ጋዜጠኛው እቤት መጥቼ ጥያቄ ከጠየኩሽ በኋላ ነው ልጅሽን የማገናኘው አለኝ፣ አናደደኝ በማለት ለእነሱ ስትመለስላቸው፣ ሰላምዬ እኮ ትክክል ናት። የእሷን ሀሳብ እደግፋለሁ። የስራው ከሆነ ምን ማድረግ ይቻላል ብዙ አመት ታግሰሽ አልነበረም ወይ ትንሽ ቀን እንዴት መታገስ አቃተሽ ብሎ ለእናቱ ይነግራታል ባዩሽም እንደዛው እሺ እንደዛ ከሆነ እኔም ወደ ቤቴ መሄድ አለብኝ ብላ ወይዘሮ ባዩሽ ትወስናለች ምክንያቱም ባለቤቴ በጣም ተቆጥቶኛል አሁንም ደግሞ እንዳይቆጣኝ ያን መጥፎ ሰው ታውቂው የለም ወይ ብላ ለሷ ትነግራታለች ሀኒጌም፣ እንግዲህ ምንድን ነው ሁለት እህቶች ሊኖሩህ ነው? ብላ ወይዘሮ ባዩሽ ስትጠይቀው ሶስት ናቸው ብሎ ምናሴ ይመልስላታል። ሶስተኛ ደግሞ ሜላትኔ የማለውቃት ወለደች ብላ ለእሱ ስትመልስላት፣ ሀኒጌ ናት፣ ሶስተኛ እህቴ ብሎ ለወይዘሮ ባዩሽ ሲነግራት፣ እሷ ሰራተኛ ናት። ለሰራተኛ ደግሞ ይህን ያክል ቦታ መሰጠት የለበትም፣ እንደዚያ ማለት የለበ የለብም በላ ለምናሴ ስትነግረው፣ ምናሴ በጣም ተናደደ። እሷ እህታችን ናት እንደ እውጭ ሰው አይደለም የምናያት ብሎ ለእሷ ሲነግራት፣ በሀና ዙሪያ ለመጣባቸው ቤተሰቡ በሞላ በጣም ስለሚወዷትና ስለሚያከብሯት ስለ እሷ መጥፎ የሚያወራን ሰው በጭራሽ አይቀበሉም፣ ይቆጣሉ እና በጣም ይናደድና እንዴት እንደዚያ ትይኛለሽ ሐንዬ የቤተሰባችን አካል አንዷ ናት። ሶስተኛ እህቴ ሀና ናት ብሎ ለእሷ ሲነግራት እሱ ተንጨረጨረችና ወደ ቤት ለመሄድ ወሰነ። ጋዜጠኛው እቤት ድረስ መጥቶ ሁሉንም እያንዳንዳቸውን ተራ በተራ ጥያቄ ጠይቋቸዋል። እንግዲህ በቀጣዩ ክፍል ያቺ የጠፋችው ሀሴት ቤት ትመጣ ይሆናል። እያንዳንዳቸው በስራው ህግ መሰረት ጥያቄውን እጠይቋቸዋል። ትንሽ ጋዜጠኛው የተንዛዛ ቢሆንም ኖላዊ የታረው የተጣሉትን ልጆች ለማስታረቅ ወስነዋል። እንግዲህ ሁለታችሁም ለእኔ ልጆቼ ናችሁ ብሎ መጀመሪያ እንደነገሩ አሁን ደግሞ ተምቹም መቷል። ተምቹም እንግዲህ በአነጋገሩ ብዙም ባይ የሚመችም ልጅ ለሳቸው ባይዋጠላቸውም አንተም ልጅ ና ብለው ለሳቸው ለሱ ነግረውታል። ማለት ነው እንግዲህ፣ የዛሬ ቪዲዮ ይሄንን ይመስላል። ቀጣይ በሌላ ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። መልካም ቀን ለሁላችሁም። ባይ ባይ።